ሜላን ቻሌንጅ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀበቅተዋለሁ። ያኔት ለሚ የረበክህ ፍቅር ከመቼ ወዲህ ነው በመደራደሪያ የሚሆነው? ጋይስ፣ ይሄ እንግዲህ የኤፍሱን ወንድም ነኝ ባይ ጥጃ ከሰሞኑ ሲጨፍር ነበረ ዳኒም ላይ ጽጌም ላይ ማለት ነው። አሁን ደግሞ ወዙንና ስታይሉን ቀየር አድርጎ እኔ አንቺን አፍቅረሻለሁ ብሎ ጽጌ መጣ ማለት ነው። ይሄ ነገር እውነት ነው ብላችሁ ታስባላችሁ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላል የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም እኔ፣ ሁሉ ሰላም፣ ሁሉ መልካም እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩ ይህን ቪዲዮ ስትጀምሩ እንደተለመደው ላይክና ሽር፣ ሰብስክራይብ ብማድረግ ሰብስክራይብ ስታደርጉ እያልኩኝ እንግዲህ ትናንትና ማታ እየተለቀቀ በጽጌ ቤት አንድ ቪዲዮ አለ አይታችሁታል ብዬ አስባለሁኝ። እየሆነ ያለው ነገር ዳኔንም ሆነ ጽጌን ወደ አላስፈላጊ ጦርነት ውስጥ የሚያስገባ ነገር ነው እያደረጉ ያሉት እንግዲህ ይሄ የኤፍሱን ሴራ እንጂ በፍጹም ይሄ ልጅ ጽጌን አፍቅሮ አይደለም። ከዚህ በፊት ለአንቺ ስሜት አለኝ ከዛም በፊት ምናምን ምናምን እያለ የሚያወራውም ውሸት ነው። ኤፍሱን ሁለቱን የማለየት ስራ የምትሰራበትን መንገድና ዘዴ እየፈለገ ስለነበረ ያችን መንገድ ተጠቀሙ። ሁለቱ ስልት የሆነ ስልት ነበር የሚፈልጉት እሱ ተሳካላቸው ማለት ነው። ማለት ተሳካላቸው ስላቸው፣ በዚህ መንገድ ጽጌንም ሆነ ዳኒን መጣል እንደሚችሉ አሰቡበት ማለት ነው። ይህ ማለት የኤፍሱን ወንድም ለኤፍሱን ሊጠቅማት ያደረገው ያመጣው ዘዴ እንጂ በፍጹም ጽጌን አፍቅሯት እንዳልሆነ እኔ ከወዲሁ እነግራችኋለሁ በነገራችን ላይ ጽጌ ልትጠነቀቂበት እና ቆራጥ የሆነ ውሳኔ ልትወስኝበት የምችይበት ነገር ነው ብዬ አስባለሁ ምክንያቱም ልክ ጽጌን ብለዋለች በፍጹም እሷ የመደራደሪያ እንትን ልትሆን አትችልም ወይም ደግሞ ሳታፈቅረው የማታፈቅረው ሰው ጋራ መኖርም ግዴታ የለባትም ዳኒ ይታሰር እንዳለችው ወንጀለኛ ከሆነ ይታሰር እንጂ ጽጌ መጠቀሚያ ወይም መሸጋገሪያ መሆን አትችልም። አሁን እየሆነ ያለው ለፍቅርሽ መስዋዕት ክፈይ እየተባለች ነው ያለው። ገባችሁ? ስለዚህ ዳኒም ቢሆን መታሰርን ይመርጣል እንጂ ኤፍሱን ወንድም ይዛ እንድትኖር በፍጹም አይፈልግም። ዳኒም ቢሆን ማለት እሷ እንኳን እሺ ብትል እሱ አይፈቅድም። ሁለቱም በዚህ ውሳኔ ላይ አይስማሙም ማለት ነው። ስለዚህ ይታሰር እንጂ፣ ይሄ የሁላችንም ሀሳብ ነው። በእርግጠኝነት የጽጌ አቋም የሁላችንም ውሳኔ ነው። ዳኒ መታሰር ካለበት ወይም ደግሞ ወንጀል ሰርቷል ከተባለ በራሱ የሚጠይቀው እራሱ ነው። ራሱ ይጠይቅበት እንጂ በፍጹም ጽጌ ለሱ ወንጀል መከለያ ወይንም ደግሞ የእሱን ፍቅር አሳልፎ መስጫ ልትሆን በፍጹም አይገባም ማለት ነው። ውድ ቤተሰቦች ይህን ነገር ልትይዙት የሚገባ አንድ ነገር ስለሆነ ነው። ላይክ ሼር ሰብስክራይብ ማድረግ አትርሱ። ሀሳብ ሴታችሁን እንደተለመደው በኮሜንት መስጠት አትርሱ። እስኪ ኮሜንት እና ያለብ በነገራችን ላይ ማለት ሲሆ እናንተ የትናንትናውን በመሀል የትናንትናው የቲክቶክ አዋርዱን ምን ተሰማችሁ? ምን አያችሁበት? በጣም ወደ ሀምሳ ስምንት ሺህ ሰው ላይቭ ላይ ሲከታተለው ነበረ ላይቭ ፕሮግራሙ እና በጣም የሚደነቅ የቲክቶክ አዋርድ እና የቲክቶክ ሽልማት ነበረው። በጣም ብዙ ነገሮችን አይታችሁበታል፣ ተምራችሁበታል ብዬ አስባለሁ። መተሳሰብን እርስ በርስ መወዳጀትን እርስ በርስ ጥሩ ደረጃ መድረስን አይተንበታል። እሱም ካያችሁ ዶክተር አብይ የደረሰውን ሽልማት ለማስተራብነት ማስተራብነት የደረሰውን ማስተራብነት ደግሞ ለመልእክተኛው በጣም የሚደንቅ ወንድማማችነትን ከመልካምነት ጋር ከትህትና ጋር አይተናል። በስተመጨረሻም እንግዲህ ዋንጫው ተመልሶ ወደ ዶክተር አብይ እንደሆነም ዶክተር አብይ ተናግሯል። እነሱ ያላቸውን ፍቅር አሳይተዋል እንጂ ያው ለማንም የተሰጠው ለማንም አይሆንም፣ ግን ፍቅራቸውን በትብብር አሳይተዋል። ይሄ ደግሞ በጣም ደስ የሚልና የሚደነቅ ፕሮግራማቸውና እንትናቸው ፍላጎታቸው ፍቅራቸውን ነበረ ማለት ነው። ሌላው ነገር አዶናይ አዶናይ በጣም የሚደነቅ እኔ ቪዲዮውን በመሀል ያስገቡባችሁ የነጽጌን ሳልጨርስ የነጽጌን ጨርሻለሁ። ይህን ሀሳብ ግን ኮሜንት አንዳንዳይላችኋለሁ ብዬ አስቤ ነው። ግን በመሀል ደግሞ ሚት እዚህ ያለ የሚኖር እናንተ ማስገባት ስላለብኝ ነው። እና አዶናይ እንግዲህ ፈጣሪውን ወይም ደግሞ ትልቅ ደረጃ ያደረሰውን አምላኩን አንድ ሰው በሃይማኖት ሲያመሰግንና በአደባባይ ከፍ ሲያደርግ ደስ የሚል ነገር አለው እና እንግዲህ ሁሉም የራሳቸውን እምነት ዛጋ ሲያሳዩ ነበረ። ደግሞ ከተግባር ጋር ሲሆን በጣም ደስ ይላል። እና ማናት ከአዶናይ ጋር ስትወዳደር የነበረችው ልጅ በጣም ሙስሊም፣ ብዙ እህቶች ወንድሞች ሲቃወሟት ነበረ። ምርጫውንም ማሸነፍ እንደሌለባት ሲናገሩ ነበር ምክንያቱም ዲና በዲናችን ወይም ደግሞ በእኛ ባልተፈቀደ እንደሚባሉ ለያዘ እና ባልተፈቀደ ተግባር ውስጥ ሆና ማሸነፍ ወይም ደግሞ ልንመርጣት አንችልም ብለዋል። ምክንያቱም ሼላ ሂጃብ የላትም ሼላ የላትም ትቀባባው ነገር አለ ሁሉ ነገር ከሃይማኖቷ ያፈነገጠችና የወጣች ስለሆነች አይገባትም እያሉ በጣም ብዙዎችን ተቋማቸን ሲያቀርቡ ነበረ። አዶራይም ደግሞ እኛም ያውቅም አምላክ ወላዲተ አምላክ እዚህ ጋር ደርሳኛለች ደርታኛለች በማለቱ በጣም ደስ ብሎን ደግፈ ነው። ከመጀመሪያውም ጀምሮ ብዙ ነገሮች በነገራችን ላይ እዚህ ቦታ ላይ ቀረቡ። ሁሉም አወቅናቸውም አላወቅናቸውም የየራሳቸው ማንነት አላቸው። ጥሩ ነገር እየሰሩ ናቸው። ዝም ብሎ ከቤዳ ተነስተው አይደለም። ነገር ግን አዶና ላይ አንዳንድ ተቃውሞዎች የተነሱበት ምናልባት የምቀኝነትና የክፋት ካልሆነ በስተቀር ማግኘቱ ቅር የሚያሰኘው ሰው ያለ አይመስለኝም። በደንብ ሰርቷል፣ አድርጓል። ግዴታ የሰው ልጅ ሁሉን ነገር እሱ ይርዳ እሱ ያድርግ አይደለም። ትንሽ ካደገ ታውቃላችሁ፣ እኛ ሰዎች ስንባል ሐበሻ ትንሽ ነገር ካገኘን ሌላውን ይዘን የማደግ ወይም ደግሞ የመለወጥ ዓላማው እና ፍላጎትም የለንም። ያን ሰው ድሮ የምናቆራ እራሱ ከነ መፈጠሩ እንረሷለን፣ እንኳን አዲስ ሰው ልናነሳ ማለት ነው። እና የአዶናይ ላይ እያደረግን ነው ርብርብ። ነገም ከዚህ በላይ እየተሻለ ነገር እንደሚሰራ ይረዳዋል ብዬ አስባለሁ። በዛ ላይ በጣም የዋህነው ልጁ ምንም ማለት በቃ ምንም የክፋት እንትን የለበትም ስሩን ስራ አይነት ስሜት ነው ያለው እና በጣም ብዙ ነገሮችን አድርጓል። እንግዲህ ምናልባት ሴቷም ሰርታለች አድርጋለች። ግን ደግሞ የእድል ጉዳይ ሆኖ ያው ሰዎች መምረጥ ያለባቸው ነበረ መርጠው አሸናፊ ሆኗል። አንቺም ያው አሸናፊ ነሽ በስራሽ ማለት ነው። ግዴታ መኪናውን ባታገኝም በስራሽ አሸናፊ ነሽ። ስራሽ ቀጥሎ እንደውም ተሻሽለሽ ቀጣይ ዓመት ጥሩ ተፎካካሪ እንደምትሆኚ ተስፋ አደርጋለሁ። እንደውም በሃይማኖት ጠንክሪ። ምክንያቱም እኔ በሃይማኖታቸው የሚጠነክሩ ሰዎች በጣም ያስደስቱኛል። ና ሃይማኖቶች ላይ ትኩረት አድርጊ። የእኛም ሆናችሁ የሌላ እምነት ተከታዮች ሃይማኖታችሁ የማይፈቅደውን ነገር ባታደርጉ ጥሩ ነው። ስለዚህ አንቺ ደግሞ ሂጃብ ነው ውበትሽ፣ ሂጃብሽ ልበሽ፣ በሂጃብሽ አግጪ። ድጋፍ ስታደርጊ ደግሞ ከሃይማኖቶች ጋር የጠበቀ ሲሆን ማንኛውም ሰው እኮ አሁን አንቺም ፈጣሪን ሳያነሳው እያላቀም ብለሻል። ማንም ሰው ፈጣሪን ሳያነሳው የሚውል የለም። ጽቢን ደግሞ ከተግባር ጋር ሲሆን ደስ ይላል እና እንግዲህ ቀጣይ ዓመት እናንተ እንደወደዳችሁ ትሆናላችሁ። መጣ በስራዋም ጭምር መርጠናት አንደኛ እንደምትወጣ ሰላም ያደርሰን እና ከቁጥር ያጉለን ማለት ነው። ውድ ቤት ሰዎች የተሰማችሁ እናንተም ማሰባት ማቅረብ ትችላላችሁ። እንግዲህ ወደ ነዳኒና ጽጌ ስመለስላችሁ ነዳኒና ጽጌ በጣም ደስ የሚል ሀሳብ እየሰጣችሁ ነበር። ብዙዎቻችሁ ኤፍሱን የምታሽቀብጠው ዳኒን የራሷ ለማድረግ ነው የሚል ነገር አለ። በእርግጥ ዳኒ ከዚህ በኋላ ወደ እሷ የፈለገ ተአምር ሊሆን አይችልም። ማን ነው ጽግሻ፣ ማግኘት ካልቻለ እንኳን ዳኒ ከሌላ ሰው ጋር ሊሆን ይችላል እንጂ በፍጹም ከኤፍሱን ጋር መሆን አይችልም። ሲጀመር እንደ ሃይማኖትም አስባችታል። ወንድምና ጠራ ይደብራል። ጨራሽ አይሆንም። ጽጌ በጨራሽ አትስሚያቸው። ከፈለገ እሱን ያግባ። አንቺ የራስሽን ህይወት ኑሪ። ዳኒ ምን ስለሆነ ይህን ሁሉ መስዋዕት ምትከፍይለት? በራሱ መተማመንሽን ዳኒ ቀብሮ ብሻል። አስተዋይ ዘላለምሽን የዳኒ ባሪያ አትሁኒ። ይታሰር የራሱ ጣጣ ነው። በጥንቱ ይቀጣል፣ ይቀጣ። ሲጀመር ምን አድርጎ ነው የሚታሰረው? እኔ እኮ የማይገባኝ ነገር ጋይስ፣ እናንተ መታሰር ዝም ብሎ ነው እንዴ? እንደነገሩኝ ሀገር ምን ህግ አለ? ነስ ያጠፋ ይዝናና ከዛ ደግሞ ትንሽ ፍርድ ቅጣት ያለበት ደግሞ ይታሰራል። እንዲህ ነው ተገላቢጦሽ። ጽጌ የወልሽ መታሰር ካለበት ጽጌ የወልሽ መታሰር ካለበት ይታሰር እና ለቤተሰቦቹም፣ መርዳት ያለብሽም መርዳት አለብሽ እንጂ ለዳኒ ብለሽ የማይሆን ነገር አታድርጊ። ካልሆነ በገንዘብ ተደራደሩ እንጂ የማይሆን ነገር አታድርጊ። እውነት ነው። ሲጀመር እሱ ኮ ገንዘብ አይደለም ጨዋታው። ገንዘብ ሳይሆን እነሱ የእነሱን የሁለቱ ህይወት ማሰናከል ነው። ያዙት ወንድምና እህት ማለት ነው። አልገባችሁም፣ እንጂ ጽጌሻ ቤት ታስፈልግሻለች። ትክክለኛ ጓደኛሽ ናት። ይቅርታ ጠይቂያት። በጣም ስለምትወድሽ እኮ ነው እንደዛ የተበሳጨችብሽ። ይህ ሰውዬ ደግሞ መጀመሪያ ላይ ምን ብሎ እንዳስፈራራሽ እና እንደዛ ተብሽ እንዳትረሽ የኤፍሱ ሴራ ነው። አለቀ። እህቱን በዚህ ልክ ነው እንደ የሚወዳት ጥያቄ ምልክት አልገባኝም። ወንድ ማለት ስነስርዓት ሲይዙና ነው የምናውቀው፣ እንደዚህ መረን እንድንለቅ አያደርጉም። ወንድም ማለት ስነስርዓት ሲያስይዙን እንጂ መረን ሲለቁን አናቅም። ነው ወንድም ያለው ሰው እናቴ ተደብድቦ ተቀጥቅጦ ተገርፎ ለጥገጥ ብሎ ነው የሚኖረው እንጂ እንደዚች በግድ ወንድ ላይ ሌላ ወንድ ላይ ያለ ፍላጎቱ ተንጠልጠል የሚል ህግ የለም። ስለዚህ ይሄ ወንድም ሊባል አይችልም፣ የወንድምን ቦታም ሊይዝም አይችልም ማለት ነው። በክፉ ሴራ የሚሳተፍ ሰው ሊሆን አይችልም ማለት ነው። ውድ ቤተሰቦች እንግዲህ ሀሳብ አስይዛችሁ እናንተም በኮሜንት እንደምታስቀምጡ ተስፋ አድርጋለሁ። ይህ ቪዲዮ ከተመቻችሁ ደግሞ ለወዳጅ ዘመዶቻችሁ ለጓደኞቻችሁ፣ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ አጋሩ። ማለት ነው ወዳችኋለው። መልካም ጊዜ ይሁንላችሁ።